ሰኒ 29 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በስጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋራ ይኑር ለዘላለሙ። ሰላም ለልደት ከእግዚአብሔር ልዑል በሩበኢሩካቤ ዘር ምነቢያ ድንግል በዘይታ ወቀዳሚ በልደት ከአምሳል አውፃአት ምድር አመልማለ አመልማለ በከማዘዝካ በቃልን በለዝና ሚረድ ወይትካ አውጠል ዳግመኛም በዚች ቀን ከቆና ገዳም ሰባት መስተጋድላን ሰማይታት ሆኑ። እሊም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴ፣ አባ ኒኮላስና አባ ብሶይ ናቸው። የእግዚአብሔር መልአክ ተገልጾ እንዲህ ብሎ አዘዛቸው፣ ክብር ይግባውና የጌታችን የኢየሱስ ክርስቶስን ስም ግለጡ። ያን ጊዜ ወደ መኮንኑ ሄደው ተነሱ፣ መርከብንም አገኙ። በመርከቧም ውስጥ አምስቱን መስተጋድላን አገኟቸውና ከእነርሱ ጋር ተስማሙ። ወደ መኮንኑ ም ደርሰው በፊቱ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ መኮንኑም ከእርሳቸው አንዱን ስለ ሀገራቸው ጠየቀው እርሱ ቆና ከሚባል ሀገር እንደሆኑ አስረዳው መኮንኑም ያስረዷ ያስሯቸው ዘንድ አዘዘ ከዚያም በኋላ ደግሞ ከእስር ቤት አውጥተው ጽኑ ስቃይን ያሰቃዩቸው ዘንድ ደግሞም በአንገቶቻቸው ከባድ ደንጊያዎችን አንጠልጥለው እንዲያስሯቸውም አዘዘ ጌታችን ኢየሱስ ክርስቶስም በወይኒ ቤት ውስጥ ተገለጠላቸውና አጽናናቸውም ቃል ኪዳንም ገባላቸው ከዚህ በኋላም ንጉሥ ወደ እስክንድሪያ ከተማ ላካቸው። በዚያም ጽኑ ስቃይን አሰቃያቸው። ከዚህም በኋላ ዝፍትና ድኝ በተመሉ ከሁለት የብረት ምጣዶች ውስጥ ጨምሯቸው፣ ነበልባሉም ሀያ ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዶቹም ውስጥ አውጥተው በእሳት ምድጃ ውስጥ ጨምሯቸው። ጌታችንም ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ይህንንም ድንቅ ስራ አይተው መቶ ሰላሳ ሰዎች በጌታችን አምነው በሰማይትነት ሞቱ። ከዚህም በኋላ አስጨናቂ የሆነ ሥቃይን አሰቃያቸው። ወደ እነርሱ አጵሎን የሚሉትን ጣዖት በወንበር እንደተቀመጠ አምጥተው እንዲሰግዱለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበሩ ወድቆ ተሰበረ። መኮንኑም አይቶ እጅግ ተቆጣ። እግሮቻቸውንም እንዲቆርጡ አዘዘ። የቅዱስ ቀሲ ሳብሲዳንን ግን ራሱን በሰይፍ ቆረጡትና እና ምስክርነቱን ፈጸመ። እንዲሁ ደግሞ ሊያ አምስቱን ራሶቻቸውን አምስቱን ራሶቻቸውን ቆረጡ። ቅዱስ ኮቶሎስን ግን በእሳት አቃጠሉት። ሁሉም የሰማይትነትን አክሊል በመንግስተ ሰማያት ተቀዳጁ። ለእግዚአብሔርም ምስጋና ይሁን እኛንም በሊ ሰማይታት በጸሎታቸው ይማረን በረከታቸውም ከእኛ ጋር ለዘለ ዓለሙ ትኑር። ሰላም ሰላም ላብሳዲ ወኮቶሎስ ክሌቱ ወአርድማ ወሙሴ ወኤሲ ወኒኮላስ አሃው እሙንቱ ወኮቶሎስ ካል ተውሳከልክቱ ወለ ስውራን እግር ሰባቱ በእንተ ክርስቶስ ጽዑራን ዘሞቱ። ዳግመኛም በዚች ቀን ደግሞ ቅዱሳን አባሆር አባብሶይና እናታቸው ይድራ አንጾኪያ ንጉሥ ሰራዊት ውስጥ የሆነ አባሆር ሳም በሰማይትነት ሞቱ። ሊህም ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ታመኑ። መኮንኑም አባ ብሶይን ይዘው ቀኝ እጁንም አስረው በከተማዎች ሁሉ በበሬዎች እንዲጎትቱ ታዘዘ። ከዚህም በኋላ የተዘረጉ ብረቶችን በእሳት አግለው በስጋው ውስጥ አደረጉ። የግራ እጁንም ቆርጠው ቆረጡ። እርሳስም አቅልጠው በአፉ ጨመሩ። ጊንጦችና እባቦች ወደ ተከማቹበት ውስጥ ጣሉት። እነርሱ ግን ከቶ አልቀረቡትም። ከዚህም በኋላ በብረት በትሮች ይደበድቡት ጀመር። እርሱም ጌታ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ ብሎ ጮ ጌታችንም አጸናው፣ እንደ ቀድሞውም ያለምንም ጉዳት ጤነኛ አድርጎ አስነሳው። ከዚህም በኋላ እናቱ ወደ እርሱ መጥታ አረጋጋችሁ፣ በመጋደሉም ደስ ተሰኘችበት። ስለ እርሷም ለመኮንኑ ነገሩት። እርሱም ወደ እርሷ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራችሁም፣ ትእዛዙንም አልሰማችሁም የብረት በትሮችንም አግለው በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንም በእርሷ ላይ በደረጉ ጊዜ ደስ ብሏት ዘመረች። ስለ ቅዱስ ስሙ መከራ እንድትቀበል ያደረጋት እግዚአብሔርን አመሰገነችው። ከዚህም በኋላ ነፍሷን ሰጠች፣ የሰማይትነትን አክሊል ተቀዳጀች። ቅዱስ አባሆርንም ከቅባትና ከተቀመመ የነዳጅ ቅመም ጋር በብረት ምጣድ ውስጥ አበሰሉት። እርሱም ያለህማም ሆኖ እግዚአብሔርን ያመሰግን ነበር። ይህንንም ለመኮንኑ ነገሩት። እርሱም እጅግ አደነቀ ደነገጠም። ንጉሱ ግን ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ የዶ ቅዱስ ሆርን ወጋው። ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ ብሶይን ብዙ ስቃይን ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሁሉም በመንግሥተ ሰማያት የሰማይትነት አክሊልን ተቀዳጁ። ለእግዚአብሔር ምስጋና ይሁን እኛንም በሊ ሰማይታት በጸሎታቸው ይማረን በረከታቸውም ከእኛ ጋራ ትኑር ለዘላለሙ ሰላም ለከ ብሶ ይሃራ ዛሰሩ ከ ባሃብል ወሳሃቡ ከ በብእራ ዋቀርብ ለከ ካይበ መስዋይተ ስብሃት ከ መጵርስፎራ ለእሁከ ወር ወለ ምከ ይድራ በንተ ክርስቶስ ዘጾሩ ብዙሃ መከራ። በዝችም ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግዛ ጻደቀ የቤተ ክርስቲያንንም መጻሕፍት የተማረ ደግሞም ቀስት ማፈናጠርንና ፈረስ ግልቢያን ተማረ። ኃይል ያለውን ብርቱ ሰው ተወነ ከታናሽነቱም ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡ ለድሆችና ለችግረኞች መጸውት ነበር። አብያተ ክርስቲያናትንም እጅ መንሻ ከመያዝ ጋር ይጎበኝ ነበረ። በጸሎትና በጾምም ይጋደል ነበረ። ከአንዲት ከአንዲት ሴት በቀር አላገባም። በማንም ላይ አመጽና ግፍ ከቶ አልሰራም። ወደ ኢየሩሳሌም ለመሄድ ባሰበ ጊዜ አባ ማርቆስን አማከረ። እርሱም በመንፈስ ቅዱስ ያውቅ ነበርና ከፍለ ክፍለ አይደለም አለው። ከዚህ በኋላ ባረፈ ጊዜ በክረምት ወራት በድኑን ሲወስዱ ሞልቶ የነበረው ወንዝ ወዲያና ወዲህ ተከፍሎ ተሻገሩ። በቀበሩበትም ቦታ ሕይወትነት ያለው ውሃ መነጭ እስከ ዛሬም አለ። ለእግዚአብሔርም ምስጋና ይሁን እኛንም በጸሎት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ። ሰላም ለከ ለብሔር አጋዚ ንጉሳ ሮስ እጓላ አንበሳ ተስካረ ባዕልከ ዮም በጥፋት አባግ ወእንስሳ ኮዘገብረት ገብረ ባሕቲታ ምከ ጽዮን ሞገሳ ለመድኃኒትኒ አንጠብጠቡ አሳ። ዳግመኛም በዚህች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ በድንግልናው አምስት ዓመት ነገሰ። ሕዝቡንም እግዚአብሔርንም በመፍራትና በቅን ፍርድ ጠበቀ። እርሱንም ከመውደዳቸው የተነሳ ሚስትን እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ቅዱስ እመቤታችን ቅድስት ድንግል ማርያም ስዕል ፊት ቆሞ ጸለየ እመቤቴ ሆይ ላንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደምሄድበት ምሪኝ አላት እርሷም ወደ ቶርማቅ ተራራ ሂድ ሂድ እግዚአብሔርም ከአንተ ጋር ይኑር አለችው ከዚህም በኋላ በሌሊት ወጥቶ ሄደ ወደ ባህር ወደብን በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ ያም ቦታ ደረቅ ነበረ ከአጋንንት ጋርም እየተጋደለ በውስጡ ስልሳ ዓመት ኖረ ባረፈ ጊዜ መላይት በክብር ቀበሩት ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ። ሰላም ለማርቆስ ጊዜ ተሰልጠ ዘመኑን ዛሃሎ በደብረቶር ማቅመካኑ ወንጌለ ቅዱስ እንተማቴዎስ ይዜኑ ሰበይብል ለመላአከ ሰማይ ልሳኑ መጠን አምስቱ እመት ተለአለ በድኑ። በዚህችም ቀን የከበረ አምድ ሚካኤል የስጋው ፍልሰት ሆነ መጀመሪያ በንጉስ እስክንድር ዘመነ መንግስት ወደ አባቶቹ መቃብር ዳግመኛም በንጉስ ልብነ ድንግል ዘመን ባረፈ በአርባ ዓመቱ ፈለሰ አባቶቹ ነገስታት ወደተቀበሩበት ወደ ፓትሮንስ ማርያም አፍልሰው እንዲወስዱት ንጉሱ አዞ ነበርና። ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሰላሳ በዚች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ዮሐንስ ተወለደ። በዝችም እለት የማርያና የማርታ የመነኮስ ገብረ ክርስቶስ የምታሰቢያቸው ነው። በረከታቸውም ከእኛ ጋራ ይኑር ለዘላለሙ። በዚች እለት ደግሞ በእንደኬ ካሉ ደሴቶች በአንዲት ውስጥ የሚኖር ገድለኛ የሆነ አባጌራን አረፈ። ዛቅረብኩ ማይሌ ተዘኪሬያ ይላፈምለ ተጸምዱ ከዘልፈልላ አነብቶ ከብዘንዴት መጽሐፈ እንተረሰይ ከእግዚ ወጸሪ ከመበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ዋርያት ሰባኪያን ሰማይቶ ጻድቃኖ መላይት ትጓሃን ደናግላ ድዩ መነኮሳት ራ ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቆን ውስጻን ለዘጸሐፎ በክርታስ ወለዘአጽሐፎን ዘ የደርሰ ለዛ አንበቦ ወለዘተርጎመ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራኪተሁሉም ባይስቡረ መሐረነ ኢየሱስ ክርስቶስ ተአምር ዘገብረግዜኖው አምላክ ነው መድኃኒ ነ ኢየሱስ ክርስቶስ ሳሉ ምህረቱ ያአሉ ምስለኩለና ህዝበ ክርስቲያን ለዓለም አለም አሜን ይቅርታውሸርነቱ ለዘላለም በእውነት ለሁላችን ደረግልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ በኢየሩሳሌም ሳለ የአይሁድ ሊቃውንትና ጸሐፍት ጭፍሮቻቸው ሁሉ ተሰብስበው ወደ እርሱ መጡና ከእግዚአብሔር ዘንድ እንደ ተላክ እናውቃለን የምትሰራው ስራ ሁሉ የእግዚአብሔር ስራ ነው አሉት። ከዚያም አንዲት ሴት በፊቱ አቆመና፣ ይቺ ሴት ስታመነዝር አግኝተናታልና እኒህም ሰዎች በእርሷ ላይ ሊመሰክሩ ይችላሉ። እንግዲህ አንተ በእስራኤል ላይ ፈራጅ ከሆንክ በዚህ ሴት ላይ አስፈላጊውን ፍርድ ፍረድባት አሉት። ጌታ ኢየሱስም ይህንን ነገር በሰማ ጊዜ ወደ ሴትዮዋ ተመለከተ። ከዚያም እንደ ሙሴ ሕግ በሴትዮዋ ላይ ባይፈርድ ባይፈርድ ትክክለኛ እንዳይደለና ቃሉም ቃሉን እንደሚያስተባብሉት ያውቅ ነበርና ወደ መሬትም አቀርቅሮ የሁሉንም ኃጢአት በጣቱ በምድር ላይ መጻፍ ጀመረ። ዳግመኛም ራሱን ወደ እነርሱ አቅንቶ ወደ እነርሱ አቅንቶ እንደ ህጉ በድንጋይ ተወግራ መሞት ይገባታልና ፍርዱን ወደሚፈጽሙ ውሰዷትና እኔ ፊት በድንጋይ ተወግሯት ዘንድ ዳግመኛ ወደዚህ አምጧት አላቸው። እነርሱም ሴትዮዋን ፍርዱ ወደሚፈጸምበት ቦታ ወሰዷት። የምትወገረበትንም ድንጋይ ካዘጋጁ በኋላ ተመልሰው ወደ ጌታ ኢየሱስ ክርስቶስ ቀረቡ። እርሱም እንደ ገና ጎንበስ ብሎ በመሬት ላይ በእጁ እየጻፈ ከእናንተ ወገን ኃጢአት የሌለበት ይውገራት አላቸው። ጽሑፉንም ባዩ ጊዜ ነገሩን በሰሙ ጊዜ ሁሉም ወጥተው ሄዱ። ጌታ ኢየሱስም ራሱን አቅንቶ በተመለከተ ጊዜ ከዚህ ለፍርድ ከቀረበች ሴት በስተቀር ከአይሁድ ሰዎች ወገን ማንም አላገኘም። ጌታ ኢየሱስም አንቺ ሴት የሞት ፍርድ የፈረዱብሽ ወዴት አሉ አላት። እርሷም ጌታዬ ሆይ ከትክክለኛ ንጹህ ፍርድ የተነሳ አፍረው ሸሹ አለችው። ጌታ ኢየሱስም እንግዲህ ከዛሬ ጀምሮ ራስሽን ጠብቂ ማለት ዳግመኛ አትበድይ፣ ከዚህ የበለጠ ፍርድ እንዳያገኝሽ የዛሬው ኃጢአትሽ ይቅር ብዬሻለሁ አላት። በዚያን ጊዜም ይህች ሴት ጸንታ ይህች ሴት ወጥታ ወደ ሀገሯ ገባችና ይህንን የተአምራት ዜና ለሀገሩ ሁሉ ነገረች። እነርሱም የነገሯን ትክክለኛና ተቀብለው በጌታ በኢየሱስ ክርስቶስ አመኑ፣ እግዚአብሔርንም አመሰግኑ። የጌታችን የኢየሱስ ክርስቶስ ልዩ ስጠታ